ሰማ ዛሬ ማለት ነው፣ ዋትሳፕ ላይ ስልክ ተደወለልኝ። ሁለት ሶስት ነው ስልክ የተደወለው እና ቪዲዮ ኮል ነው የሚደወለው። የማላውቀው ስልክ ነው፣ ዝም ብሎ ቪዲዮ ኮል ነው የሚደወለው። እዘጓለው፣ እዘጓለው። ከዚያ የሆነ ሰዓት ላይ ብሎክ አደረኩት። ብሎክ ሳደረግ ደግሞ በሌላ ስልክ ይደወላል፣ ዝም ብሎ ይደወላል። ረዱ ነው የሚለው፣ እንትኑ የዋትሳፕ ስሙ ረዱ ነው የሚለው። ከዚያ አለ የሆነ ሰዓት ላይ አረኩት። ምንድን ነው ና አባቱ ባቱ የሚጨቀጭቀኝ ምናምን ምናምን ነገር አልኩና ብድግ ሳረቀው፣ እኔ አንቺ ወንድም ደግሞ ስማ፣ እንደዚህ ነው የሆንኩት። ይሄ ነው ዋትሳፕ። ብድግ አረኩና እንደዚህ አየሁት። ምንድን ነው ምናምልል? ማለት ነው ምንድን ነው ምናምስል እግዚአብሔር ራሱን አለ ቆይ ፊት ኧረ የወሲብ ቪዲዮ ወሲብ ወሲብ ነው ያው ያው እንደዚህ

የምር እራሱ ቢያዩኝ እንደዛ አድርጌ ፖስቶ ነው ምለው። ለብዙ ሰዎች እንደዚህ አይነት እስካም ጀምረዋል። የምር እና አውቀው አሁን ይሄ አንተ እንደምታወራ አይነት የምር ነው ፊት የምር ነው አሁን ስክሪን ሪከርድ እያደረገ ሊሆን ይችላል። እና ስክሪን ሪከርድ እያደረገ ነው እርግጠኛ፣ እንጂ አንተ ሰባት ጊዜ ተደውሎ በስምንተኛው ብሎክ አድርጌው ዘጠኝ አስር አስራ አንድ ጊዜ በሌላ ስልክ ደግሞ በሀያሁለት ቤት ስልክ ዝም ብሎ ደደብ ማይምነ እንዳንተ አይነት ሰው እንዴት ሚሞሪ ውስጥ አስቀምጣለሁ? አንተ እኮ እንደዛ ብለህ ብሔርን የምትሳደብ ሰው በምን ሎጂክ ነው ማየት? የራሱ ከአንተ ጋር መነጋገር የራሱ ነውር ነው ለኔ። ገና አሜሪካ ውስጥ ፎቅ እገዛለሁ ኢትዮጵያ ይደንቃል። እንደ አንተ ነው ይህን ጥናዣ ያፉ ክፋት የአባ በዳው የሚባለም ማን ነው የሚባለው? ምን ይመስላል ደግሞ ያንተ? ኦሮሞን እኮ የሚያሰድቡ እንዲህ አይነት ከርፋፋ ኬንያዊ ነው ሚን ሚን ሆን